ሰላም ጤና ይስጥልን። የተከበራችሁ እና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን፣ በቅድሚያም አበይቶች እናቀርብላችኋለን። የፋኖ ኃይሎች የብልጽግና አየር ወለድና ኮማንዶ አባላትን በልዩ ዘመቻ አጥቅተዋል። ዘመቻው ከተማ ድረስ ዘልቆ በመግባት የተሰራ መሆኑ ዘመቻውን ልዩ አድርጎታል። በሌላ በኩል በባህር ዳር ኤርፖርት ጠባቂዎች ላይ ፋኖ ስኬታማ ጥቃት መፈጸሙን አስታውቋል። ጥቃቱ ከቀናት በኋላ ለሚካሄደው ዓለም አቀፍ መድረክ የደህንነት ስጋት አመላካች ሆኗል። ጎጃም አገው ምድር ላይ አንዲት ወሳኝ ከተማ በፋኖ ኃይሎች ነፃ ወጥታለች። የፋኖ ኃይሎች ለሸክም የከበደ የሎጂስቲክ ምርኮም ቀንቷቸዋል። ዝርዝር የግንባር መረጃውን ይዘናል። የብሔራዊ መረጃና ደህንነት መስሪያ ቤቱ አንድ አነጋጋሪ የግምገማ ሰነዱን ወደ አፋር ልኳል። የአፋር ክልላዊ መዋቅር በውጭ ኃይሎች ተጠልፏል የሚለው ግምገማ ክልሉ መዋቅሩን እንዲፈትሽ ያስገድዳል። የደህንነቱ ሹም ሬድዋን ሁሴን የአፋር ጉዞም ከዚሁ ዓላማ ጋር የተገናኘ እንደሆነ ታውቋል። ሬድዋንና ጌታቸው ረዳ በአፋር ቆይታቸው ከክልሉ አመራር በተጨማሪ ሁለት የታጣቂ ቡድን አመራሮችን ማግኘታቸውም ታውቋል። በዝርዝር የተመለከትነው መረጃችን ነው፣ ሰዓቱን ጠብቆ ይቀርባል። የአማራ ፋኖ ትግል ተቋማዊ የትግል ምዕራፍን በማሳደግ ላይ ይገኛል። በዛሬ እለት አፋብሀና አፋሀድ በየራሳቸው አቀራረብ አቋማቸውን፣ ጥያቄያቸውን ለዓለም አቀፍ ማህበረሰብ አቅርበዋል። አፋብሀ ለተባበሩት መንግስታት የሰብአዊ መብቶች ኮሚሽን ይፋዊ ደብዳቤ አስገብተዋል። አፋሃድ በበኩሉ በፋኖ ትግል ታሪክ የመጀመሪያውን የተሟላ የትግል ማኒፌስቶ በአማርኛና በእንግሊዝኛ ቋንቋ አሰራጅተዋል። በምስራቁ አማራ በኩል ደግሞ የመኔሊክዝ የፋኖ አመራሮች ምርኮኞችን ጎብኝተዋል። እነዚህ ተከታታይ መረጃዎች በዜናችን በሰፊው ተዳሰዋል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች የብልጽግና አየር ወለድና ኮማንዶ አባላትን በልዩ ዘመቻ አጥቅተዋል። ዘመቻው ከተማ ድረስ ዘልቆ በመግባት የተሰራ መሆኑ ዘመቻውን ልዩ አድርጎታል። በሌላ በኩል በባህር ዳር ኤርፖርት ጠባቂዎች ላይ ፋኖ ስኬታማ ጥቃት መፈጸሙን አስታውቋል። ጥቃቱ ከቀናት በኋላ ለሚካሄደው ዓለም አቀፍ መድረክ የደህንነት ስጋት አመላካች ሆኗል። አፋት ሸዋ ጠቅላይ ግዛት እዝ የወንዱ አስቻለው ደሴ ክፍለ ጦር በሸዋሮቢት ከተማ በመቶ ሶስተኛ ኮማንዶ ክፍለ ጦር ላይ እርምጃ ወስደዋል። ዛሬ ጥቅምት 12 በይፋት አውራጃ በቀወት ወረዳ በሸዋሮቢት ከተማ 04 ቀበሌ በመሐመድ ቢሆነኝ ኮር የወታደራዊ መረጃ ክፍል የተጠና ኦፕሬሽን በማድረግ የከተማ ልዩ ዘመቻ መፈጸሙን የገለጸው ኮሩ ውጊያውን የመሩት የወንዱ አስቻለው ደሴ ክፍለ ጦር ሲኖር የሁለተኛ ሻለቃ ቃኞች መሆናቸውን አስታውቋል። ጠላት ተዘናግቶ ባለበት ከተማ ውስጥ በመግባት የአየር ወለድ ኮማንዶ አባላት ላይ እርምጃ መውሰዱን፣ በእርምጃውም አምስት የኮማንዶ አባላት ወዲያው ሲሞቱ ቁጥራቸው በውል ያልታወቀ የኮማንዶ አባላት ቁስለኛ መሆናቸውን ገልጸዋል። በዚሁ ልዩ ዘመቻ የሚልሽ አባላትን ጉዳት እንዳስተናገዱ በግንባር መረጃው ላይ ገልጸዋል። በሌላኛው የግንባር መረጃ የፋኖ ኃይሎች በባህር ዳር ከተማ በላይ ዘለቀ አውሮፕላን ማረፊያ ጥበቃ ላይ በነበሩ የፌዴራል ፖሊስ አባላት ላይ እርምጃ መውሰዳቸው ታውቋል። እርምጃውን የወሰዱ የሚገኙት የአፋ ቴዎድሮስ እዝ አንደኛ ክፍለ ጦር የፋኖ ኃይሎች መሆናቸውን እዙ በግንባር መረጃው ገልጸዋል። ከሁለት ቀናት በኋላ ዓለም አቀፍ መድረክ የሚካሄድባት ባህርዳር ከተማ በአንድ ሳምንት ውስጥ ለሁለተኛ ጊዜ የፋኖ ኃይሎች በከተማው ዙሪያ ጥቃት ማድረስ ችለዋል። ከጥቅምት 14 እስከ ጥቅምት 16 2018 ድረስ በባህር ዳር ከተማ ጣና ፎረም እንደሚካሄድ በዚህም አህጉራዊና ዓለም አቀፍ ተቋማት ልዩ መልዕክተኞች ወደ ከተማ እንደሚገቡ ቢጠበቅም የፋኖ ኃይሎች ተከታታይ ማጥቃት ያገዛዙ የጸጥታ አቅም ደካማ መሆኑን አመላካች ሆኗል። በፋኖ ኃይሎች ተከታታይ የማጥቃት አቅም በባህር ዳር ከተማ ሊካሄድ የታሰበው ጣና ፎረም መድረኩ ከወዲሁ የደህንነት ስጋት አጥልቶበታል። በሌላ የግንባር መረጃችን አፋብሃ ቴዎድሮስ እዝ ችጓሊ ከተማን ተቆጣጥሯል። ጎጃም አገው ምድር ሶስተኛ ክፍለ ጦር ኤፍሬም አጥናፉ ብርጌት የፋኖ ኃይሎች በመሩት ውጊያ ችጓሊ ከተማን መቆጣጠራቸውን ያስታወቀው እዙ በውጊያው ታላቅ ያለው የጦር ሜዳ ጀብድ መፈጸሙን ገልጿል። ችጓሊ ከተማ የሚገኘውን የአገዛዙን ወታደራዊ ካምፕ ሙሉ በሙሉ የተቆጣጠሩት የፋኖ ኃይሎች በወታደራዊ ካምፕ ውስጥ የነበረውን ሎጂስቲክ ሙሉ በሙሉ በምርኮ ገቢ ማድረጋቸውን አስታውቀዋል። በከተማዋ የብአዴን ብልጽግና አመራር በመሆን ያገለግሉ የነበሩ አመራር ተግዳሮችን በፋኖ ኃይሎች ቁጥጥር ስር መግባታቸው ታውቋል። በውጊያው ብዛት ያለው ሚሊሻና አርማ ብተና ሞትና ቁስለኛ መሆኑን የፋኑ ኃይሎች በአሁኑ ሰዓት በከተማዋ የሰላምና ማረጋጋት ስራ እየሰሩ እንደሚገኝም ታውቋል። አፋብሃ ለተባበሩት መንግስታት የሰብአዊ መብቶች ኮሚሽን የፋይ ደብዳቤ አስገብተዋል። በምስራቁ አማራ በኩል ደግሞ የመኔሊክዝ የፋኑ አመራሮች ምርኮኞችን ጎብኝተዋል። አፋብሃ ለተመድ ሰብአዊ መብቶች ኮሚሽን ባስገባው ደብዳቤ ላይ የብልጽግናው አገዛዝ በአማራ ሕዝብ ላይ እየተፈጸመ ያለውን የጦር ወንጀል ትኩረት እንዲሰጠው ጠይቋል። ዓለም አቀፍ የጦር ሕጎችን ባለማክበር በሰብአዊነት ላይ የሸፈተው የብልጽግናው አገዛዝ ከሰሞኑ በሴት ፋኒቶች ላይ የፈጸመውን አረመናዊ ግድያ በመጥቀስ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን የብልጽግናው አገዛዝ በአማራ ሕዝብ ላይ እየፈጸመ ያለውን የጦር ወንጀል ትኩረት እንዲሰጠው መረጃዎቹን በዝርዝር አቅርበዋል። በዓለም አቀፍ ሰብአዊነት ህግና ሌሎች ዓለም አቀፍ ስምምነቶች መሰረት የትኛውም ወገን ትጥቅን መሰረት ባደረገ የሀገር ውስጥ ግጭት የማረካቸውን ታጣቂዎች ሰብአዊ ክብራቸውን በጠበቀ ሁኔታ የመያዝ ኃላፊነት እንዳለበት የተደነገገ ቢሆንም የብልጽግና ጦር በምርኮ እጁ ላይ የወደቁ ሴት ፋኒቶችን የሰውነት ክፍል በመቆራረጥ ዓለም አቀፉን የጦር ህግ መጣሱን አፋብሃ በደብዳቤው ላይ ገልጸዋል። የጄኔቫ ስምምነት አካል የሆነው ዓለም አቀፍ የጦርነት ህግ ተጥሷል ያለው አፋብሃ የብልጽግና ጦር በየትኛውም የዓለማችን ጦርነት ባልታየ ሁኔታ ቆስለው በተያዙ ወገኖች አካል ላይ አሰቃቂ ድርጊት መፈጸም፣ በቡድን አስገድዶ መድፈር እንዲሁም ሆን ብሎ በንጹሐን ላይ ጉዳት በማድረስ የጦር ወንጀል እየፈጸመ ይገኛል ብለዋል። በዓለም አቀፍ የጦር ህግ መሰረት ህገወጥ ግድያ፣ ማሰቃየት፣ አሊያም ኢሰባዊ አያያዝ፣ ምርኮኞች እንዲዋጉ ማድረግ፣ ሕክምና መከልከል፣ ወይንም ከተማረኩ በኋላ በጅምላም ሆነ በተናጠል መግደል፣ አሊያም ፍትህ መንፈግ፣ ሰዎችን ማገት፣ ንብረት መውደምና መውረስ የጦር ወንጀል ሲሆን አፋብሃ እነዚህን ዝርዝር የጦር ወንጀሎች የብልጽግናው አገዛዝ እየፈጸማቸው መሆኑን በመጥቀስ ለተባበሩት መንግስታት የሰብአዊ መብት ኮሚሽን ይፋይ ደብዳቤውን አስገብተዋል። ድርጅቱ በደብዳቤው ላይ እንደገለጸው በ1949 የጄኔቫው ስምምነት መሰረት በጦርነት ወቅት መደረግ የሚገባቸው የሰብአዊ የመብት ጥበቃዎች እንዳከበረ ይህንንም ዓለም አቀፍ የቀይ መስቀል ማህበር በወኪሎቹ በኩል በውጊያ ቀጠናዎች ተገኝተው ማረጋገጣቸውን ገልጿል። በአንጻሩ የብልጽግና አገዛዝ የጦር ወንጀሎችን በስፋት እየፈጸመ መሆኑን በመጥቀስ የተመድ ሰብአዊ መብቶች ኮሚሽን ገለልተኛ ማጣራት እንዲያደርግ ጥሪውን አቅርበዋል። በአማራ ህዝብ ላይ እየተፈጸመ ያለው የሰው አልባ አውሮፕላን የድሮን ጥቃት፣ ከህግ አግባብ ውጭ ግድያ፣ ጅምላ መፈናቀል፣ ጾታዊ ጥቃት፣ የትምህርት ቤቶች መዘጋት፣ የሰብአዊ እርዳታ መከልከልና የህዝብ ተቋማት መውደምን ጨምሮ የተለያዩ ሰቆቃዎች የሚፈጸሙት በብልጽግና አገዛዝ የጦርነት እቅድና ባላማ እንደሆነ ይታወቃል። የብልጽግና አገዛዝ በራሱ ዜጎች ላይ የፈጸማቸውን የድሮን ጥቃቶች ጨምሮ ሌሎች የጦር ወንጀሎችንም የሚመረምር ገለልተኛ የሆነ ዓለም አቀፋዊ አጣሪ ቡድን እንዲቋቋምና በውጤቱ መሰረት ተጠያቂዎች ለፍርድ እንዲቀርቡ በደብዳቤው ላይ ጠይቋል። ዓለም አቀፍ ማህበረሰብ በኢትዮጵያ ውስጥ እየተካሄደ ያለውን ሁለንተናዊ ትግል በተለይም በይዘቱ ልዩ የሆነውን የአማራ ህዝብን የጸረ ጂኖሳይድ የህልውና ትግል በአግባቡ እንዲረዳው ተደጋጋሚ ጥሪዎች መቅረባቸው እንደቀጠለ ነው። አፋብሃ በዚህ ደብዳቤና ቀደም ሲሉ በሰራቸው ስራዎቹ ለዓለም አቀፍ የጦር ህጎችና የሰብአዊነት አያያዝ ያለውን ታማኝነት አሳይተዋል። በዛሬ ዕለትም የአፋ አብሀ መኔሊክ አመራሮች ምርኮኞችን መጎብኘታቸው ታውቋል። ጉብኝቱ የተካሄደው በሰሜን ወሎ ዞን በሀብሩ ወረዳ በውርጌሳ ከተማ ጥቅምት 8 2018 በተደረገ ኦፕሬሽን የተማረኩትን ነው። በጉብኝቱም በዕለቱ ስለነበረው የውጊያ ውሎና በምርኮኛ አያያዝ እንዲሁም በወቅታዊ የሀገሪቱ የፖለቲካ ጉዳይ አመራሮቹ ከምርኮኞቹ ጋር ውይይት ማድረጋቸው ተገልጿል። ምርኮኞቹ በበኩላቸው መከላከያ ውስጥ እያሉ ይነገራቸው የነበረውና በፋኖ ተማርከው ከመጡ በኋላ በህዝቡም በሰራዊቱም የተደረገላቸው እንክብካቤ እጅግ አስደሳችና ያልጠበቅነው ነው በማለት ምስክርነታቸውን ሰጥተዋል። የብሔራዊ መረጃና ደህንነት መስሪያ ቤቱ የአፋር ክልላዊ መዋቅር በውጭ ኃይሎች ተጠልፏል የሚል ግምገማ አቀረበ። ይህንኑ ግምገማ መነሻ በማድረግም ክልሉ መዋቅሩን እንዲፈትሽ ታዟል። የደህንነቱ ሹም ሬድዋን ሁሴን የአፋር ጉዞም ከዚህ ዓላማ ጋር የተገናኘ እንደሆነ ታውቋል። የባሌውን ሚኒስትራዊ ስብሰባ ተከትሎ ወደ አፋር ቡሬ ከተማ የተጓዙት የብሔራዊ መረጃና ደህንነት ዳይሬክተር አቶ ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በአፋር ቆይታ ቸው ከክልሉ አመራር በተጨማሪ ሁለት የታጣቂ ቡድን አመራሮችን ማግኘታቸው የአካባቢው ምንጮች ለጣቢያችን ናው ደህንነት መስሪያ ቤት ግምገማ ያሳያል። የደህንነቱ ሹም ሬድዋን ሁሴን ወደ አፋር ለመጓዝ የተገደዱትም በዚህ ምክንያት እንደሆነ የጌታቸው ረዳ በስፍራው መገኘት ክልሉ አሁንም በብልጽግና እጅ እንደሆነና ቀጠናዊ መነቃቃት ለመፍጠር ያለመ እንደሆነ ነው የተጠቆመው። ምንጮች አክለውም በደህንነት መስሪያ ቤቱ ግምገማ መሰረት ለክልሉ ፕሬዚዳንት አውል አርባ መዋቅርህን ፈትሽ የ የሚል ማሳሰቢያ መሰጠቱን ጠቁመዋል። በሌላ በኩል አፋር የብልጽግናው አገዛዝ ወታደራዊ ማዕከል ወደ መሆን የተሻገረ ሲሆን በአሁኑ ሰዓት ሁለት እዞች መቀመጫቸው አድርገውታል። የሜካናይዝድ እዝ ተብሎ የሚጠራው የአገዛዙ ዘመናዊ ጦርና አዲስ የተዋቀረው አስራ አንደኛ እዝ መቀመጫው በአፋር ቀጠናዎች ሆኗል። አገዛዙ በወሎ ቤት አማራ የፋኖ ኃይሎች ጠንካራ ምት በደረሰበት ቁጥር አፋርን የሰራዊት ማንቀሳቀሻ በማድረግ እየተጠቀመበት ሲሆን ለአሰብ ወደብ ቅርበት ባላቸው የኢትዮ ኤርትራ ቀጠናዎች በርከት ያለ ወታደራዊ ኃይል ማከማቸቱንም የአፋር ቡሬ ግንባር የመረጃ ምንጮቻችን ገልጸውልናል። የብልጽግና ሰራዊት ለድንበር ተሻጋሪ ጦርነት ዝግጅት በሚመስል መልኩ ረጅም ርቀት ተወንጫፊ ሚሳኤልና ሮኬቶችን፣ ሌሎች የከባድ የጦር መሳሪያዎችን ጨምሮ በርከት ያለ ሰራዊቱን በአፋር ማስፈሩ ዳርብቶ አደሩ አፋር ከባድ ጭንቀት ፈጥሮበታል። አፋድ የፋኖን የመጀመሪያ የተሟላ ፍኖተ መርህ ወይም ማኒፌስቶ በዛሬው እለት ይፋ አድርጓል። የአማራ ፋኖ ህዝባዊ ድርጅት አፋድ በፋኖ ትግል ታሪክ የመጀመሪያ የሆነውን የተሟላ ማኒፌስቶውን አጠናቆ ዛሬ አሰራጭተዋል። ድርጅቱ ለጣቢያችን በላከው ማብራሪያ ላይ እንደገለጸው ከብሶት ትግል ወደ መርህ ትግል የሚያሸጋግረን የአማራ ተጋድሎ የወደፊት ተስፋ የሆነው ይህ ፍኖተ መርህ ተጠናቋል ብለዋል። የፋኖን እንቅስቃሴ በምስራቅ አፍሪካ ካሉት ግዙፍ ኃይሎች አንዱ ወደ መሆን ተሸጋግሯል ያለው አፋሃድ በወታደራዊ ኃይልና በድርጅታዊ አቅም በመጎልበቱ እንዲሁም ፋኖ ከፍተኛ ድሎች በማስመዝገቡ ሰፊ እውቅናና ተአማኒነት ማግኘቱን ገልጸዋል። ተጽዕኖ እየሰፋ ሲሄድ የሮየተ ዓለም ግልጽነት እንዲኖረውና የፖለቲካ መስመሩን እንዲያሳውቅ ከተለያዩ አቅጣጫዎች በተለይም ከዲፕሎማሲው ማህበረሰብ ጥሪዎች ሲስተጋቡ ቆይተዋል ያለው አፋሃድ በዚህ ጥሪ ምላሽ ለመስጠት የተሟላ ማኒፌስቶውን በአማርኛ ና በእንግሊዝኛ ቋንቋ ማቅረቡን አስታውቋል ረቂቅ ፍነተ መርሁን ከወራት በፊት ለአንባቢያን አቅርቦ ከማህበረሰቡ አስተያየት ሲሰበስብ የቆየው አፋሃድ በዛሬው ዕለት የተሟላ ማኒፌስቶውን ለህዝብ ይፋ አድርጓል ማስታወሻ የአማርኛ ቃል ፍኖተ መርህ በሚል የተረጎመው አፍሃድ ሰነዱ ከፖለቲካዊ መግለጫ በላይ ለህጋዊነት፣ ለታማኒነት፣ ለግልጸኝነት፣ ለአንድነትና ለአሳታፊ ፖለቲካ ስትራቴጂያዊ ንድፍ ሆኖ እንደቀረበ ገልጸዋል። አፋድ ይፋ ባደረገው ማኒፌስቶ ላይ አዲስ ምዕራፍን ከማመላከት በተጨማሪ የድርጅቱን ግቦች፣ እሴቶችና ራዕይ በግልጽ ያሳያል። ከሃምሳ ዓመታት በላይ በኢትዮጵያ ውስጥ ስልጣን የጨበጡ ተከታታይ መንግስታት የአማራ ህዝብ ለስርዓታዊ የዘር ማጽዳት፣ ጅምላ ግድያዎች፣ ለፖለቲካ መገለልና የባህል መዛባት አጋልጦት ቆይተዋል ያለው አፋሃድ የአማራ ህዝብ ለሺ ዓመታት ለአገር ግንባታ ያበረከተው አስተዋጽኦና የከፈለው መስዋዕትነት እንደ ወንጀል ተቆጥሮ ጀግንነቱን የሚያንቋሽሽ ትርክት ተፈብርኮበታል ብለዋል። በማግለል የተጀመረው መገፋት ወደ ህልውና አድጋ ተሸጋግሯል እልቂት መፈናቀልና ተቋማዊ ጥላቻ የአማራን ህዝብ ከጥፋት አፋፍ ላይ አድርሶታል በማለት የህልውና ትግሉን መነሻ አስረድተዋል። የአፋድ ማኒፌስቶ ከትግል መስመር ባሻገር በዲሞክራሲያዊ አስተዳደርና በትብብር በልማት ላይ የተመሰረቱ የፖለቲካ ኢኮኖሚያዊና ማህበራዊ ፕሮግራሞችን ያካተተ ነው። አፋድ ለአማራ ህዝብ ብቻ ሳይሆን ለጭቁንና ጭቁናን ከሚጋፈጡ ማህበረሰቦች ሁሉ አጋርነቱን ገልጾ ትግሉ የሚመራው በበቀልና በጥላቻ ሳይሆን በእውነተኛና የወገናቸውን የአማራን ህዝብ ህልውና ለማረጋገጥ መሆኑን እንደሚያምን በማኒፌስቶ ማብራሪያው ላይ አመላክተዋል። ማኒፌስቶ ለትግል ወሳኝ አቅጣጫ አመላካች ነው ያለው አፋ የምታሰማራው ጦሯ ተጨማሪ ወጪ ጠይቋታል። ይህ የጦር በጀት ለግብጽ የሚከብድ ባይሆንም በጀቱ በሰላም አስከባሪ ደጋፊ አገራት እንደሚሸፈን የሚጠበቅ መሆኑ በእቅዳቸው መሰረት እንዳይሄዱ እንቅፋት ሳይሆንባቸው አልቀረም። በአፍሪካ ህብረት ጥላ ስር ባለው የሶማሊያ ሰላም ማስከበር ተልእኮ ውስጥ ጦሬን አሰማራለሁ በሚል ብርቱ ዲፕሎማሲያዊ ጥረት የቆየችው ግብጽ ለሶማሊያ የውጭ ጉዳይ አብዲ ሰላም አብዲ አሊ ያለችበትን ሁኔታ ማስረዳቷን ዴይሊ ኒውስ ኢጅፕት እና አህራም ኦንላይንን ጨምሮ ሌሎች የግብጽ ሚዲያዎች ዘግበዋል። በዘገባው መሰረት ግብጽ ለሰላም ማስከበር ተልኮ ገንዘብ እስክታገኝ ድረስ ለመቆየት ተገዳለች። የሶማሊያ የአፍሪካ ህብረት ሰላም ማስከበር ወጪ በሌሎች ፈንድ በሚያደርጉ ሀገራት ይደገፋል። ከቅርብ ጊዜያት ወዲህ ግን ገንዘቡን የሚለቁ ሀገራት ቁጥር ከመቀነሱም በላይ የፍላጎት ማጣትም እየታየባቸው ነው። ግብጽ በአፍሪካ ህብረት በኩል የሚለቀቀውን ፈንድ ታሳቢ በማድረግ ጦሯን አዘጋጅታ ወደ ተሰጣ ጦር ማስፈሪያ ቦታ እንቅስቃሴ ብትጀምርም የገንዘብ አለመለቀቅ ወደፊት አላራምዳትም። በኢትዮ ሶማሌ ድንበር በሚገኘው ጌዶ አካባቢ ለመስፈር እንቅስቃሴ የጀመረው የግብጽ ጦር እንዲህ ያለ ፈተና ገጥሞታል። በሌላ መረጃ የአራት ኪሎ ስብሰባ ውጤት ሞቃዲሾና ሀርጌሳን በአዲስ ምራፍ ማፋጠጡ ተሰምተዋል። የሶማሊያ ፕሬዚዳንት ሀሰን ሼክ መሐመድን እግርን ተከትለው አራት ኪሎ የገቡት የሶማሌላንድ ፕሬዝዳንት አብዱረህማን መሐመድ ከአብይ አህመድ ጋር ከመከሩ በኋላ ሞቃዲሾ ሰግታለች። የሞቃዲሾ ስጋት በሁለት አውድ የሚታይ ነው። አንደኛው ከአርጌሳ ጋር የተያዘ ነው። ሁለተኛው ደግሞ ከጁባላንድ ጋር የተገናኘ ነው። የአብይ አገዛዝ በሁለቱ ግዛቶች የሞቃዲሾን መንግስት ስጋት ላይ ጥሏል። ውጥረቱም በዚያ በኩል ከፍ ብሎ ታይቷል። በኢትዮጵያ ድንበር የሚገኘው የሶማሊያ ከፊል ራስ ገዝ አስተዳደር ጁባላንድ ከሞቃዲሾ ጋር በተቃርኖ ለመቀጠሉ ምክንያት ከተባሉት ውስጥ አብይ አንዱ ናቸው። በአብይ አገዛዝ የሚደገፈው የጁባላንድ አስተዳደርና ፕሬዚዳንቱ ማዶቤ ለሞቃዲሾ አልገዛም በሚለው ጀብዳቸው ቀጥለዋል። በጉዳዩ ላይ የአብይ አገዛዝ ብቻ ሳይሆን የኬንያ መንግስት እጁን ማስገባቱ ደግሞ የሞቃዲሾን ራስ ምታት ከፍ አድርጎ ታይተዋል። በተለይም ቀጣዩ ጊዜ ምርጫ ከመሆኑ ጋር ተያይዞ ለሞቃዲሾ መንግስትና ለመላው